በየዓመቱ የእሬቻዋ ዜማ የእሬቻን የሚገልጽ የስዕል አውደ ርዕይ እናቀርባለን። ዋናው ምክንያቱ በተለይ ባህልን ሁሉንም ነገር በኪነ ጥበብ መግለጽ ይቻላል። በኪነ ጥበብ የሚገለጽ ነገር ደግሞ አንደኛ አይረሴነት አለው፣ ሁለተኛ በደንብ በጥልቀት መግለጽ ይችላል፣ ሶስተኛ ደግሞ ያው የሰዓሊውን ደግሞ ተሰጥኦ ታወጣበታለህ። መጨረሻ ደግሞ ስዕል ደግሞ ከማህበራዊነቱ አልፎ የኢኮኖሚም ዘርፍ ነው። የሚፈልገው ሰው ደግሞ ያንን ይገዛል ማለት ነው። ስለዚህ ይህን በመሰረት በማድረግ በየዓመቱ እናካሄዳለን። ዓመቱን ሙሉ ብዙ የስዕል አውደሪዎች አሉን። ከነዚህ የስዕል አውደሪዎች ውስጥ አንዱ የእሬቻ የስዕል አውደሪ ነው። ኤግዚቢሽን ለሶስተኛ ጊዜ ነው እዚህ ከሙዚየሙ ጋር በመሆን ከአርቲስት ግርማ ጋር በመሆን እና ከሌሎቹ አርቲስቶች ጋር በመሆን የተካተቱት ብዙውን ጊዜ ከእሬቻ ጋር ግንኙነት ያላቸው ስዕሎች ናቸው። በተዘዋዋሪ ከእሬቻ ጋር ግንኙነት አላቸው። እሬቻ እንግዲህ የምስጋና ጊዜ ነው። ምስጋናው ባለፈው አመት እንግዲህ ለዚህ ሲያደረስከኝ ጊዜ ብሎ ህዝባችን እግዚአብሔርን የሚያመሰግንበት፣ ለወደፊቱ ደግሞ ልመና አለ ይሄ ያለፈው ምስጋና ነው። ለሚመጣ አመት ደግሞ እግዚአብሔር በሰላም በደስታ ለሚመጣ አመትም እንደዚሁ ለዛሬ አመት አድርሰን ብሎ ምኞቱን የሚለምንበት ጊዜ ነው። ስዕሎቹ በብዛት ይህንን ነው የሚመለከቱ። ከዛ በተጨማሪም እንግዲህ የፈጠራ ስራዎች ደግሞ አሉ። የፈጠራ ስራዎቹ በቀለሞቻቸው የሚጫወቱት ፈጠራ ስራቸውን የገለጹበት ስዕል ነዋል ይዘን የመጣ ነው በዚህ እሬቻ ስዕል አውደ አራት ሰዓሊያን ናቸው የተሳተፉበት። የአራት ሰዓሊያን የስዕል ውጤት ነው። ያ ሁሉ እንግዲህ በጣም ብዙ ነው እንዳየው። አምና የቀረበው ስዕል ዘንድሮ አልቀረበም፣ በአዲስ ነው የተሰራው። በተለይ የእሬቻ መነሻው መድረሻው፣ እሴቱ ምንድን ነው የሚለውን በደንብ አድርገው በስዕል ገልጸውታል። ከተፈጥሮ ጀምሮ እስከ ማህበራዊ ክዋኔው ድረስ በደንብ አድርገው ገልጸውታል። እንዲህ አይነት የስዕል አውደሪ በተለይ ማህበረሰቡን መልካም እሴቶችን የማስገንዘብ የማስረጽ አይረሴነትም እንዲኖራቸው የማድረግ ኃይል ስላለው ያው የጥበብ ኃይል ይሄ ነው ጉልበቱ ይሄ ነው እና ይህንን የጥበብን ጉልበት ኃይል ተጠቅመን ባህላችን ምን ይመስላል፣ እሴቶቻችን ምንድን ናቸው፣ ምንድን ነው የምንጠብቀው፣ ምንድነው የምንጠቀምበትስ የሚለውን ለማሳየት ተብሎ የተዘጋጀ ነው። እነዚህ የስዕል እግዚቢሽኖች ሁልጊዜ ቢታዩ ጥሩ ነው። የበለጠ ህብረተሰቡን በደም ያስተምራሉ። ምክንያቱም ስዕል እግዚቢሽን ሁልጊዜ በሚታይበት ጊዜ ስዕል ምንድን ነው ብሎ ሰው በጭንቅላቱ እንዲመራመር ያደርጋል። ምክንያቱም በጣም ደብዝ ነው ውስጥ ያለው ቀለሞቹ እዛ የገለጸበት የሚገልጹበት ትልቅ ትምህርት የሚያገኙበት ነው። ጠይቆ ነው የሚያገኙት። ሌላ አሁን ፊልምን ብታይ ድራማን ብታይ በዳይሎግ ነው የሚገለጸው። በቃላቱ ብቻ ስለሚገለጽ በዛ አንድ ጊዜ ተናግሯል እና አይመራመርበትም ሰው እንደ ስዕሉ። ስዕልን ግን እያንዳንዱ አእምሮን ይጠይቃል መልሶ። ይሄ ምን ይገልጻል? ይሄ ቀለም ወደዚህ ለምን እንደዚህ ሆነ? ይሄ ምንድን ነው የሚገልጸው ብሎ ለራሱ ጠይቆ ለራሱ የሚያገኝበት ስለሆነ ከሌላው የአርት ስራዎች ይሄኛው በቀላሉ ሰው ችሎታውን ወይም የመማር ፍላጎቱን የበለጠ የሚረዳበት ያደርጋል። ምኞትን፣ ሀሳብን፣ ፍልስፍናን፣ ነባራዊ ገጽታን የምትገልጽበት ትልቅ የጥበብ ዘርፍ ነው። ማንኛውም ሰው የስዕል ውጤቶችን ይፈልጋል፣ ለራሱ ለቤቱም ይፈልጋል። ባዶ ግድግዳ ቤትን አታስቀምጥም። እንኳን አይደለም ቤት እያንዳንዱ ቢሮ፣ እያንዳንዱ የመንግስት የግል ተቋማት ከሆቴል ጀምሮ እነዚህ ምርቶች በጣም አስፈላጊ ናቸው። እንዲያውም ካየነው በጣም ተፈላጊነታቸው በጣም ሰፊ ነው። ከዚህ ስፋት አንጻር ስንመለከተው የግንዛቤ የማስጨበጥ ስራ በጣም ብዙ መሰራት ይኖርበታል። ለምሳሌ ሆቴሎቻችንን ብትወስድ ከውጭ የመጣ ስዕል ዝም ብሎ በመስታወት ያለ ነገር ሲሰቅሉ ታያቸዋል። ምንም ተፈጥሮዊም በተፈጥሮ በስነ ልቦናም ግንኙነት የሌለው ነገር ለኛ ብቻ ሳይሆን ለሚመጣ ቱሪስት እንኳን፣ የሚመጣ ቱሪስት እኛን ላይ ነው የሚመጣው፣ የኛን ነገር ሊያውቅ ነው የሚመጣው። ግን የራሱን ነገር መልሰን አምተን ሆቴል ውስጥ ሰቅለን ነው የምንገኘው። ስለዚህ ይሄ የሚያሳየን በጣም ብዙ ግንዛቤ ፈጥረን ከፈጠረ የስዕል ምርት በጣም በስፋት ይፈለጋል። የሀገር ገጽታ የምትሸጥበት የምትገልጽበት፣ የምትሰጥበትም ነው። ቱሪስቱ ሲመጣ መጨረሻ ላይ ይዞ መሄድ የሚፈልገው ነገር ማስታወሻ ይኖራል። ከሁሉም በላይ ካሉን የስጦታ እቃዎች ከሁሉም የመጀመሪያውና አብዛኛው ቱሪስት የሚፈልገው የስዕል ማስታወሻ ነው። ስለዚህ የስዕል ማስታወሻ በእጅ የተሳሉ ደግሞ በጣም ይፈለጋሉ። በተለይ በሀገር ውስጥ በየቡና ቤቱ አንድ አንድ ቦታ ካልሆነ በስተቀር እንዲሁ ለመማር ስዕሉ ብቻ በመኖሩ ያንን ግድግዳቸው ላይ ሰቅሎ ምን ያደርጉታል፣ እንጂ ምን ትምህርት ይሰጣል እዛ ውስጥ የገባ ሰው ይህንን ጠይቆ ምን ይረዳል የሚለውን ነገር አይረዱም ነበረ። በአሁኑ ጊዜ ጨምሯል። ስለዚህ ገዝቶም የሚሄዱ ግለሰቦችም ድርጅቶችም አሁን ከሌላ ጊዜ ትንሽ ጨምሯል። በቂ ነው ማለት አይደለም፣ ግን ጨምሯል። ፍንጮቹ እየታየው ነው ሀሳብን ለትውልዱ ለማህበረሰቡ ከማስገንዘብ ከማስረጽ በላይም ሀገርን ደግሞ የምናስተዋውቅበት ትልቅ ምርት ነው። የኪነ ጥበብ ዘርፍ ነው። ግን ከዛ በላይ የሚሄድ ትልቅ ደግሞ የኢኮኖሚ ከገጽታ በላይ ትልቅ የኢኮኖሚ መሰረት ያለው የጥበብ ዘርፍ ነው። ከዚህ አንጻር የስዕል ስራዎቻችን አሁን ባሉን ሳሊያኖች ስንመለከተው ሰፊ ስራ እየተሰራ ነው ያለው፣ ሰፊ እድገትም አለው። ይህንን እድገት መሰረት ተደርጎ ግን የማህበረሰቡ ስዕልን የመጠቀም የመረዳት ግንዛቤ ግን ማሳደግ ብዙ መሰራት ይኖርበታል ብዬ አስባለሁ። ጅምር ነው ያለው። በጣም ተስፋፍቶ ግንዛቤ ከተፈጠረ ትልቅ የኢኮኖሚ ዘርፍ ነው ስዕል። በዛ መንገድ እየተሰራ ነው፣ ሰዓሊዎቹ ግን ጥሩ እየሰሩ ነው ያሉት። እንደዚህ አይነት አውደሪ ደግሞ በጣም ጠቃሚ ነው።

ቱሪስቶችም ሆነ የውጭም አዲስ አበባን ወደ አዲስ አበባ ጎራ ስትሉ እግረ መንገዳችሁን ሁላችሁም መታችሁ ጎብኙ እግረ መንገዱን ደግሞ የስዕል አውደ ርዕዩ የተዘጋጀው የአዲስ አበባ ሙዚየም ላይ በመሆኑ ሙዚየሙንም ጎብኝታችሁ ስለ አዲስ አበባ ትልቅ መረጃ አግኝታችሁ የአዲስ አበባን ታሪክ አይታችሁ አውቃችሁ ትሄዳላችሁ ለማለት እወዳለሁ አዲስ አበባን ጎብኙ መልካም በዓል ከ217 ወደ 218 በሰላም በጤና አሸጋገረን። የሚመጣ አመት የሰላም ዘመን፣ የአንድነት ዘመን፣ የጥጋብ ዘመን፣ የፍቅር ዘመን፣ የሰላም ዘመን እንዲሆንልን እመኛለሁ፣ እንመኛለን። ያድርግልንም።